ተመለስን። ተመልካቾቻችን፣ ኢትዮጵያ እንግዲህ በየዓመቱ የሚከበረውን የብሔር ብሔረሰቦች ቀንን በዘንድሮ ዓመትም ለማክበር ዝግጅቶችን እያደረገች ትገኛለች። ለመሆኑ የዚህ ቀን ትርጉምና የአከባበሩ ፋይዳ ምን ይሆን ስንል እንግዳ ጋብዘንበታል። እንግዳችን ደግሞ የኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የአመራርና አስተዳደር ኮሌጅ ምክትል ዲንና መምህር ዶክተር መሐመድ አሊ ናቸው። በቀጥታ መስመራችን ላይ ይገኛሉ። አሁን ከሳቸው ጋር ቆይታ እናደርጋለን። ዶክተር እንደምን አመሹ? በቅድሚያ እንግዲህ ማብራሪያ ሊሰጡ ሰላሙን ፍቃደኛ ስለሆኑ ከልብ እናመሰግናለን። ስለተጋበዝኩ አመሰግናለሁ። እሺ መልካም እንግዲህ ቀዳሚ ያደረግነውን ጥያቄ እናንሳ። እንደሚታወቀው ኢትዮጵያ የብሔር ብሔረሰቦች ቀንን በየአመቱ ህዳር 29 ቀን ታከብራለች እና እንደው ለመሆኑ ቀኑን ማክበር ፋይዳው ምንድን ነው? በተለይ ኢትዮጵያ ያሏትን ባህሎች፣ ትውፊቶችን ከማስተዋወቅ አንጻር ምን አይነት ፋይዳ አለው? መልካም ኢትዮጵያ እንግዲህ የብዙ ብሔር ብሔረሰቦች ሀገር ነች። እንደሚታወቀው ከሰማንያ በላይ አንዳንዶቹም ደግሞ ከዘጠና አካባቢ የሚሆን ቋንቋ የሚነገርባት ከዛ ባለፈ ደግሞ እስከ ሁለት መቶ አካባቢ የሚሆን እዚህ ቋንቋዎች የሚነገሩባት ሀገር እንደመሆኗ መጠን ብዙ እሴት ያላት፣ ብዙ ቅርስ ያላት፣ ብዙ ታሪክ ያላት ሀገር ነች። ሶ የተለያዩ ህዝቦች በአንድ ላይ መጥተው የሚተዋወቁበት፣ የሚከባበሩበት እና ሀሳብ የሚለዋወጡበት ባህላቸውን የሚለዋወጡበት ትልቅ መድረክ ነውና፣ አንዳንድ ጊዜ በዓሉን ከማክበር ያለፈ ነው ማለት ይሻገራል። ጥቅሙ እንደ አገር አንደኛ እንድንተዋወቅ ነው የሚያደርገው። አንዳንድ ጊዜ ማለት ትንሽ ያስተጋባል የመሰለኝ ትሉ፣ በተቻለ አቅም ማለት ህዝቦች በጋራ ሲገናኙ ይተዋወቃሉ እሴታቸውን ይሼር ያደርጋሉ። በዚህ አግባብ ለአገር የሚጠቅሙ ብዙ ነገሮችን ከግንዛቤ ባስገባ መልኩ በዓሉን ይከበራል ማለት ነው። ምናልባት ዶክተር እንግዲህ ይሰማናል ዶክተር፣ ከርሶ ጋ ነው ያለ ነው። ወደ ተከታዩ ጥያቄያችን ስናመራ እንግዲህ ኢትዮጵያውያን በተለይ ደግሞ የጋራ ሀገር እንዳላቸው እንዲያስቡ ከትላንት የመጡ መከፋፈልን የሚያንጸባርቁ እሳቤዎችን ከመፋቅ አንጻር የዚህን ቀን ማክበር እንደ ትርጉሙና ፋይዳው እንዴት ይገለጻል? ፋይዳው ትልቅ ነው። የትየለለይ ነው እንደ አገር ቅድም እንዳነሳሁት ብዙ ማንነት ያለን ብዙ ታሪክ ያለን ሕዝቦች እንደ መሆናችን መጠን በአንድ መድረክ ላይ በአንድ ቦታ ላይ በጋራ ተገናኝቶ የራስን ባህል ማስተዋወቁ በሀሳብ ሼር መደራረጉ የሚጠቅመው እንደ አገር ከፍተኛ ነው። ከምንም በላይ ደግሞ በተለይ ሰዎች ሩቅ ሲሆኑ ሳይገናኙ ሲጠላሉ የነበሩ በጋራ ሲገናኙ እርስ በራስ ስለሚተዋወቁ ኦኬ ቀደም ሲል እኮ እንደዚህ ነበር ግምቴ የሚለውን ህዝቦችን የሚያራርቁ የነበሩ አመለካከቶች አስተሳሰቦችን ጭምር የምንቀርፍበት ነው። ብዙ ሀገሮች ቀደም ሲል በተለያየ ቦታ በተለያየ ዓለም በተለይ ምዕራቡ ዓለም አካባቢ ላይ አንድ ማንነት፣ አንድ ቋንቋ፣ አንድ ሃይማኖት ነው የሚጠቅመው ብዝሀነት ብዙ አይደለም የሚል ግምት ወስደው ብዙ ስራዎችን ሰርተው ነበር። ነገር ግን አልተሳካም። አሁን ዓለማችን የምትመራበት ብዝሃ ማንነትን ታሳቢ ያደረገ ሰዎች ወይም ህዝቦች በብዙ ማንነት ውስጥ ትልቅ ሀብት እንደመሆኑ መጠን ሼር የሚደራረጉበትና የሚተዋወቁበት ነው። ይሄ ልሙጥ አስተሳሰብ ልሙጥ ማንነት ህዝቦች የላቸውም። ሰው ብዙ ማንነት፣ በጋራ የምንተዋወቅበት ህዝቦች ደግሞ የሚያተርፉበት እንደመሆኑ መጠን ይሄ ላይ በጣም ሊሰራበት ይገባል የሚል መልእክት ነው ያለኝ። የኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የአመራርና አስተዳደር ኮሌጅ ምክትል ዲን እንዲሁም መምህር ዶክተር መሐመድ አሊ በቀጥታ መስመራችን ላይ ተገኝተው ለሰጡን ማብራሪያ ከልብ አድርገን እናመሰግናለን።